ሰላም ሰላም፣ አህለን ወሳህለን፣ እንኳን ደህና መጣችሁ። አትስደበኝ ሁለተኛ ብትሰድበኝ እዚህ አልሰራም የሚል ጥያቄ ነው ይሄ። አትስደበኝ ለማለት ላትሱበኒ እንላለን። ላትሱበኒ ወይንም ለሽ ትሱበኒ፣ ለሽ ትሱበኒ ለምን ትሰድበኛለህ። ሴት ከሆነች ለሽ ትሱቢኒ እንላታለን ሌሽ ለምን፣ ትሱበኒ ትሰድበኛለህ፣ ትሱቢኒ ትሰድቢኛለሽ። ለው ሰቤት ነይ መረ ታንያ ማበሽተቅል ዐንደክ። ለው ሰቤት ነይ መረ ታንያ ማበሽተቅል ዐንደክ፣ ሁለተኛ ከሰደብከኝ አንተ ጋር አልሰራም ማለት ነው። ይሄ ለው ሰቤት ነይ ከሰደብከኝ፣ መረ ታንያ ሁለተኛ፣ ማበሽተቅል አልሰራም፣ ዐንደክ አንተጋ መበሽተል ንድ አንተጋ አልሰራም ወይ ሰቤትኒ መራታያ በትክ غል ለት ንችለን ለው ሰቤት ታንያ በትሩክ ሽغል ሁለተኛ ክሰድብከኝ ስራ ለቃለሁ ወይም እተዋለሁ ማለት ነው በት እዋሁ ቀለሁ ሽል ወይ ሽغል ስራ ማለት ነው በትሩክ እሾል ስራውን እለቃለሁ ስራውን እተዋለሁ ነፍስ የሚለው ቃል ብዙ ትርጉም አለው በጣም ብዙ ነፍስ ነፍስ ነው እኛ ነፍስ የምንላት ይቺ ውስጣችን ያለችው ነገር ነፍስ ነፍስ ነች በአረብኛም በአማርኛም ይመሳሰላሉ ነፍሲ ስንል ነፍሴ ማለታችን ነው እስኪ ይህንን ቃል በምን አይነት ሁኔታ እንደምንጠቀመው በዝርዝር ልንገራቸው። ለምሳሌ አና አርፋ ነፍሲ እላለው። አና አርፋ ነፍሲ፣ እኔ ራሴን አውቃለሁ ማለቴ ነው። አና እኔ፣ አርፋ አውቃለሁ፣ ነፍሲ ራሴን፣ በዚህ አረፍተ ነገር ውስጥ ማለት ነው። ነፍሲ የሚለው ቃል እንደያረፍተ ነገሩ እንዴት እንደሚቀያየር አሁን ታያላችሁ። ኦኬ አሁን በዚህ አረፍተ ነገር ውስጥ ነፍሲ እራሴን ማለት ነው ቀጥለው ደግሞ ነፍስ ማለት አንድ አይነት ማለት ነው ተመሳሳይ ነገር ለምሳሌ ነፍስ ሸይ ነፍስ አልሸይ ማለት ተመሳሳይ የሆነ ነገር አንድ አይነት የሆነ ነገር ማለት ነው በአረፍተ ነገር ልንገራችሁ አና ወአንቲ نحب نفس الشيء انا وانت نحب نفس الشيء እኔ እና አንቺ አንድ አይነት ነገር ተመሳሳይ ነገር እንወዳለን ማለት ነው። ምርጫችን ይመሳሰላል እንደ ማለት አና እኔ፣ ወ እና አንቲ አንቺ። አና ወአንቲ እኔና አንቺ ንሕብ እንወዳለን። ሌላ ደግሞ ነፍሲ ማለት አምሮኛለሁ ወይም እመኛለሁ ማለት ነው። ለምሳሌ ነፍሲ አክል ከብሳ፣ ነፍሲ አክል ከብሳ ከብሳ መብላት አምሮኛል ማለት ነው። አያክል እበላለሁ። ነፍሲ አክል መብላት አምሮኛል ከብሳ ማለት ይሄ፣ ስዕሉ ላይ የምታዩት ኸሊጆች በጠቅላላ እዛ አካባቢ ያሉ አገሮች የሚሰሩት የምግብ አይነት ነው። ህንዶችም አላቸው እንደዚህ አይነት ግን ስሙ ይለያል። ብሪያኒ ነው የሚሉት ህንዶች። ነፍሲ አሽተሪ ጀዝማ፣ ነፍሲ አሽተሪ ጀዝማ ጫማ መግዛት እመኛለሁ ማለት ነው። ደግሞ እዚህ አሽተሪ እገዛለሁ፣ ጀዝማ ጫማ ነው። ቢነፍሲ ቢነፍሲ ማለት በራሴ በግሌ ማለት ነው። ለምሳሌ አና ሰዌት አልጋዳ ቢነፍሲ፣ አና ሰዌት አልጋዳ ቢነፍሲ፣ እኔ በራሴ በግሌ ማለት ነው። ለብቻዬ ሆኜ ምሳ ሰራሁ ማለት ነው። አና እኔ፣ ሰዌት ሰራሁ ወይም አደረግኩ ማለት ነው። አልጋዳ ወይም ጋዳ ምሳ። ከሊ አልወለድ ይልበስ ትያቦ ቢነፍሰው ከሊ አል ወለድ ይልበስ ቲያቦ ቢነፍሰው፣ ተይው ልጁ ልብሱን ራሱ ይልበስ ማለት ነው። ከሊ ተይው ወይም ተይ፣ አልወለድ ወይም ወለድ ወንድ ልጅ ነው። ሴት ልጅ ከሆነች አልብንት ወይም ብንት ትባላለች። ይልበስ ይለብሳል፣ ቲያቦ ልብሱን፣ ቢነፍሰው ራሱ በግሉ በገዛ እጁ ማለት ነው። በገዛ እጁ ይባላል። አይደለም ዶክተር ነፍሲ። ዶክተር ነፍሲ የአይምሮ ሐኪም ማለት ነው፣ ሳይካትሪስት የሚሏቸው ወይንም ደግሞ ጠቢብ ነፍሲ ማለትም ይቻላል። ጠቢብ ማለት ዶክተር ማለት ነው። ሌሽ አንቲ ሻይፋ ነፍሲክ፣ ሌሽ አንቲ ሻይፋ ነፍሲክ፣ ምን ነው ለምን ኮራሽ ወይም ለምን ተንጠባረርሽ እንደማለት ነው ይቅርታ ስለዚህ ቃል ተንጠባረርሽ ስለሚለው ግን የተሻለ የአማርኛ ቃል ስላላገኘሁለት ነው። አንዳንድ ሰዎች በጣም ሲኮሩ በጣም በጣም እዩኝ እዩኝ ሲሉ ሌሽ አንቲ ሻይፋ ነፍሲክ እንላቸዋለን። አትበሉ ግን፣ ይሄን ላስተምራቸው ብዬ ነው። ሌሽ ለምን፣ አንቲ አንቺ፣ ሻይፋ ታያለሽ፣ ነፍሲክ ራስሽን፣ ነፍስሽን እንደማለት ነው። በዚህ አረፍተ ነገር ውስጥ ሻይፋ ነፍሲክ ማለት ተንጠባረርሽ እንደው ኩሩት ርትርትርት እዩኝ እዩኛል ማለት ነው። ኦኬ፣ ሻይፋ ነፍሰክ እንላለን። ወንድ ከሆነ ሻይፋ ነፍሰሃ እንላለን። አንዲት የኮራችብን ሰው ካለች ማለት ያጠገባችን አይደለችም፣ እዛው ሩቅ ነች ያለችው፣ እና ተንጠባራለች፣ ኮርታለች፣ እንደው እዩኝ እዩኝ ብላለች ለማለት ስንፈልግ ሻይፋ ነፍሰሃ እንላለን። ወንድ ከሆነ ደግሞ ሻይፍ ነፍሶ ይባላል። በሌላ አይነት ደግሞ ነፍሲ አዕርፍ ሌሽ ማጀት እንደና። ነፍሲ አዕርፍ ሌሽ ማጀት እንደና። እኛ ጋር ለምን እንዳልመጣች እንደዋወኩ ማለት ነው። ነፍሲ አዕርፍ እንደዋወኩ ማለት ነው። ሌሽ ለምን ማጀት አልመጣችም። ወንድ ከሆነ ያልመጣው ማጃ፣ ብዙ ሰዎች ከሆኑ ያልመጡት ማጀው እንላለን። እንደና እኛጋ ይህንኑን ተከትለን ነፍስ ያሰዊ ባደረግኩ ኖሮ ነፍስ ያጎልሃ በነገርኳት ኖሮ ባልኳት ኖሮ ነፍስ ያጎሎ ወንድ ከሆነ በነገርኩት ባልኩት ኖሮ ማለት እንችላለን። ላ ሽክረን አነ ባዕተምድ ዓላ ነፍሲ ላ ሽክረን አነ ባዕተምድ ዓላ ነፍሲ። አይ፣ አመሰግናለሁ እኔ በራሴ ላይ ነው የምተማመነው በራሴ ላይ ነው የምመካው ማለት ነው። ላ ማለት አይ

አንቺ በቃ በግልሽ ምንም ነገር ማድረጋትሽ በራስሽ በገዛጅሽ ማለት ነው። አንዳንድ ሰዎች አሉ አለ ምንም ነገር በቃ የማይገባቸው ወይም የማይችሉ ሰነፎች ስለሆኑ አይደሉም፣ ግን አይገባቸውም። በቃ ይሄ ነው ካፓሲቲያቸው ማለት ነው። አንተ አንቺ ኸላስ በቃ ማትግደሪ አትችይም። ወንድ ከሆነ ማትግደር እንለዋለን። ትሰዊ ታደርጊያለሽ። ወላ ወላሸይ ምንም ነገር ብነፍስክ በግልሽ በራስሽ በገዛጅሽ ማለት ነው። የሁላችሁ ነፍስ በምትለው አንድ ቃል ስንት አይነት አባባል ተማርነ ዛሬ። ተአወርት ተአወርት ማለት ተጎዳሁ ማለት ነው። ለምሳሌ ወድቀን ስንጎዳ ለምሳሌ ጉልበታችን ተላጠ ብንል ተአወርት እንላለን። ተአወርት ተጎዳሁ ማለት ነው። አካል ጉዳት ደረሰብኝ ትልቅ አይደለም። ትልቅ ጉዳት ሳይሆን እነዚህ ትንንሾቹ፣ ለምሳሌ አምስ ጥሕት ምን አደረጅ ወተዓወርት አምስ ጥሕት ምን አደረጅ ወተዓወርት። ትናንትና ከደረጃ ወደኩና ተጎዳሁ። እንዲህ አይነት ጉዳቶች ማለት ነው። አምስ ትናንትና ጥሕት ወደኩ ምን ከአደረጅ ወይም ደረጅ፣ ደረጃ ማለት ነው። ሚን ደረጅ ከደረጃ ላይ ማለት ነው። ወተ አወርት እና ተጎዳው። አወርቴኒ፣ አወርቲኒ ጎዳሽኝ፣ የአካል ጉዳት አደረሽብኝ ማለት ነው። እንዳልኩት ይህ ትንንሽ ጉዳቶች ናቸው። ለምሳሌ አንዱ ገፋ አድርጎ አንድ ነገር ጋር ካጋጨን በትንሹ ማለት ነው። አወርቴኒ ወይም አወርተኒ እንላለን ወንድ ከሆነ ብዙ ሰዎች ከሆኑ ደግሞ አወርቱኒ እንላቸዋለን። አልብንት ምትዐውራ አልብንት ምትዐውራ ልጅቷ ተጎታለች ማለት ነው። አልብንት ወይም ብንት ሴት ልጅ ነች። ወንድ ልጅ ከሆነ አልወለድ ወይም ወለድ ይባላል። ምትዐውራ ተጎታለች ማለት ነው። ወንድ ከሆነ ምትዐውር እንላለን። ይህንን ጥያቄ አንብቤው ትንሽ ሐዘን ተሰማኝ። ሰዎች የሚሳደቡት ታላቅነት ስሜት ስለሚሰማቸው ሳይሆን ክብር ምን እንደሆነ ስለማያውቁ ነው። በክብር ያደገ ሰው ሰው ያከብራል፣ ቀጥታ ሰው ያከብራል። አስቦበት እንኳን አይደለም፣ በቃ ያንን ስለሚያውቅ ስላደገበት ማለት ነው። እየተሰደበ ያደገ ሰው ደግሞ ተሳዳቢ ነው የሚሆነው። ኦቶማቲክሊ መሳደብ ጸባይ ነው። ማንኛውን ነገር የምናደርገው እኮ ይህ በፊት እውቀት ሲኖረ ነው፣ በዛ ነገር ላይ ኤክስፒሪየንስ ሲኖረን ነው የምናድርገው ያንን ነገር አይደለም። የሚሳደብ ሰውም ያደገበት ስለሆነ ያንን ስለሆነ የሚያውቀው ያንኑ ብቻ ነው ማድረግ የሚችለው። እንደ ወጉማ አሰሪ እንዲሰራለት የሚፈልገውን ነገር እባክሽን ወይም እባክህን ብሎ ነው ትዕዛዙን መጀመር ያለበት፣ እንደ ወጉ። እንደ ወጉማ ስራው ተሰርቶ ሲያልቅ አመሰግናለሁ ማለት አለበት። ይህ ካልተቻለ ደግሞ ዝም ማለት አይሻልም። መሳደቡን ምን አመጣው ስራው ካላማረው እኮ መልሰች ስሪው ማለት ይቻላል በቀላሉ እነዚህ ሰዎች እኛ በቦታው ስለተገኘ በውስጣቸው ያለውን ንዴት በኛ ላይ ያወጣሉ እንጂ እኮ እኛ ባንኖርም ኖርም ኖሮ ሌላ ሰው ይፈልጋሉ ንዴታቸውን ለማውጣት ስለዚህ ጉዳዩ እኛን እንደማይመለከትን አስቀድመን እንወቅ ተመናጭቆ ያደገ ሰው ክብር ምን እንደሆነ አያውቅም። ለነገሩማ በእውነተኛ ዓለም ውስጥ የምንኖር ቢሆን ኖሮ ሰው መሳደብ በህግ ያስቀጣል ግን እኛ ያለ ነው በውሸት ዓለም ውስጥ ስለሆነ ይህ ቢደርስም ተጠያቂነት የለም። እነዚህ ሰዎች ሰው በደነገገው ሕግ ባይጠየቁም በፈጣሪ ዘንዳማ ኦሆይ፣ እያንዳንዷ የእንባ ጠበታ ተቆጥራ፣ እያንዳንዱ የልብ ስብራት ተደምሮ ነው የሚከፈላቸው። እንዴ መሰደብ እኮ ልብ ይሰብራል፣ እርር ድብን ነው የሚያደርገው። ስለዚህ በተቻለ መጠን የስሜታቸው ተካፋይ ላለመሆን እንሞክር። ስሜታችንን ከነሱ ጋር ከቀላቀልን ከተናደድን፣ ከተቆጣን፣ ካለቀስን አቤት ደስታቸው! ለምን ስሜታቸውን የሚጋራቸው አገኘዋ። እንደ የሰው ልጅ እኮ ምንም ነገር ሲያደርግ ስሜቱን የሚካፈለው ይፈልጋል። እስኪ እዩት፣ ዘፋኝ ያለ ተቀባይ አያምርም፣ ከነ ጭራሹም አያምርም። ተናዳጅ የሆነ ሰው አብሮት የሚናደድ ሰው ይፈልጋል። ከመሬት ተነስቶ ተናዶ ሰው አናዶ በቃ ደስ ይለዋል። ተሳዳቢ ሰውም እንደዛ። ደስ ሲለንስ ደግሰን ሰው እየጠራን ኑ ደስታችንን ተካፈሉን ተጋሩን እያልን እንሌል እንዴ። ሀዘን ሲሰማንም እንደ ሰው ሰው ወይ በቴሌፎን ደውለን ወይም እነሱ ጋር ሄደን ሀዘናችንን ዋይ ዋይ ዋይ ስናወራ ስናጋራቸው እንውላለን። ይሄ የታወቀ ነገር ነው። ስሜታችንን እናካፍላለን። ጥሩም ይሁን መጥፎ ስሜት ከአንድ ሰው ወደ ሌላ ሰው ልክ እንደ በሽታ ይተላለፋል። እነዚህ ሰዎች ሲሰድቡን ልንመልስላቸው ከቻል እንመልስላቸው። በስደብ አይደለም። ከተሳደብንማ እኛ እስከ ነሱ በምን ተሻልን አይደለም። በዝግታ ስሜተኛ ሳንሆን የሰደበንን ሰው ልክ ልኩን እንንገረው። ያ ካልተቻለ ደግሞ ጆሮ አልባ ንሆን። ከነጭራሹ እነሱ ባሉበት ስሜት ውስጥ ከገባን የዝቅተኛነት ስሜት እንዲሰማን ያደርጉናል። በጭራሽ ውስጣችን ገብተው እንዲህ አይነት ስሜት እንዲሰማን እንዲያደርጉ አንፍቀድላቸው። ያንን ማድረግ የምንችለው ደግሞ ስሜታችንን በመቆጣጠር ነው። ከራሱ የተጣላን ሰው እንዳልሰማ ዝም ማለት ይሻላል። ሲያቦካ ሲያቦካ ቆይተው ሲደክሞ ይተዋል። እኛ ሰርተን ሕይወታችንን ለማሻሻል ነው የሄድነው። ስራችንን በደንብ ክሽን አድርገን እንስራ፣ ለእነሱ ብለን አይደለም ለራሳችን። ስራችንን በደንብ ስንሰራ ደስታ ይሰማናል። ፈጣሪም ስራችንን አይቶ ይክሰናል። ልጠቅሰው የምፈልገው ነገር እኛ ሰራተኞች ስለሆንን ብቻ ሁሌም ተበዳዮች ነን ማለት አይደለም። እኛም እናጠፋለን። ጥፋታችን የቱ ጋር እንደሆነ እንፈልግ። ፈልገን ስናገኘው ደግሞ እናርመው። በያላችሁበት ሰላም ሁኑ። እወዳችኋለሁ። ባይ ባይ